አሰላሙ አሌይኩም ወረመቱላ በረካቱ። ሰላም ሰላም ብያለሁ እና የተገበራችሁ የፋፊ ወሎ ቤተሰቦች በሙሉ አለን አለን። ዛሬ ደግሞ የውላችሁ እንግዲህ ከብት ስናግድበት የነበረውን ጫካ ሁሉ እየጎበኘሁ ነው። እንግዲህ ከኔ ጋ ተከታተሉኝ። ይሄው ይህን ይመስላል እንግዲህ በዚህም ጽድ ነው በብዛት እዚህ አካባቢ ይሄንን ይመስላል። እስኪ ላሳያችሁ፣ ከኔ ጋር አብራችሁ ቆዩ። ነጭ ይሄ ነው። ይሄ ዳገት ነው። ጫካ ሰው ቤት የለውም፣ ምንም የለውም። አንድ ቀበሌ ያላል እና ዳገት ነው። ጫካ ነው። በቃ ይሄ ነው። ድሮ ከብት ነበር የምናረባበት። አሁን ደግሞ ያው ደን የሚባል ነገር አለ እሱ ያለበት ይሄ ነው። በብዛት ጽድ፣ ባህር ዛፍ ምናምን። በፊት ይሄ ሁሉ የምታዩት እንትን ነበረ። በፊት ብዙ ሀጋም አለ፣ ቀጋ አለ፣ በቃ እንጆሪው፣ ኮሽ ሁሉ ነገር ሞቶ ነበር ዳገ ለዳገ። አሁን ደግሞ ምን ሆኗል? ባህር ዛፍና ጽድ ብቻ አጠፋው። ያን የድሮውን የድሮውን እንትን ሁሉ አጥፍቶ ጽድና ባህር ዛፍ ብቻ በቅሎበታል። በፊት የሁላ የምታዩት መሬት ሀተር ይዘራበታል ስንዴ ይመረትበት ነበር። ባቄላ ሁሉ ነገር ይመረትበት ነበረ። ያ አሁን ተተከለ፣ ዛፍ በቀለ። ምንም ለህዝቡ ምንም ውጤት ያመጣው ነገር የለም። ያው ብቻም ለአይን ጥሩ ነው። አይንም ጥሩ ነገር ይወዳል እና ይህን ነው በቃ ይህን ይመስላል ይኸኛ በልጅነታችን ምንም ነገር ሁላ ጫካ ሆኖ ቤት በጣም ይርቃል። አንድ እንትን ነው ጫካ ነው ምን የለም ምንም፣ በቃ ደስ የሚል ነው ምንም ነገር አውሬው ሰው አይነካ፣ በቃ እንደዚህ ያሉ ነገር ይታያችኋል። ይሁን ወደ ላይ፣ በቃ ምንም ምታይ ነገር የለም። ማዶ ላይ ብቻ ከታያችሁ ቤት ምናምን ማዶ ላይ ነው ያለው። ይህንን ይመስላል እስኪ እና እና ከታያችሁ እዛ ማዶ ላይ ሱሉላ ነው። ሱላ ከታያችሁ በቃ ይሄን ይመስላል ሱሉላ ማዶ ላይ እናየዋለን። ይሄ የሚታየው መንደር ሱሉላ ይባላል። እኛ ላይ ተራራው ላይ ነን። ነው አባሬው ሀገር ደሞ በዛ ያለው አባሬው ሀገር ይባላል። ያ አባሬው ሀገር ካላቸው እንግዲህ እስኪ አሻግራችሁ ተመልካችሁ እና ይሁላችሁ እኔ ይመስላል። በጣም ደስ የሚል አካባቢ ነው። ጫካ ነው። ይህን ይመስላል። አሁን እንደውም እየተቆረጠ ነው። ተሽጦ እየቆረጡ እየወሰዱ ነው እንጂ ምንም ነገር መፍለክለክ ያለም ነበር። ያያችሁ እየተቆረጠ ነው አሁን እየቆረጡ እየወሰዱ ነው። ይሄ ሁሉ ተሽጦ ነው እንጂ አያስገባም ነበር። ይሄ ሁሉ ተሽጦ ነው እንጂ ብዙም አያስገድ አያተ እንትና የለም ነበ ነበር። አያሳልፍም ነበረ ጫካ ጥቅጥቅ ያለ ጫካ ሆኖ ነበረ። ያው እንግዲህ ይሄን ነው ይመስላል እላችኋለሁ እና ሱልላ ደግሞ ያው ማዶ ላይ ካታያችሁ ላ ይሄ እቺ የምታያችሁ ውስጣ ውስጥ በዛ በማዶ የሚታየው ሶልላ ነው። እዚህ ደግሞ ያው እንደነገርኳቸው አባሬ ገር ነው። ከዛ እዛ መዱ ተራራው ላይ ከወጡ ግን ሁሉም ኮምቦልቻ ይታያል፣ ደሴ ይታያል። ተራራ ነው በጣም ተራራ ነው። እና ይህን ይመስላል አብሽሩህ። ለማንኛውም ይሄ ሱሉ ላይ ነሽ። ካሜራው ምርጥ ነው። ታማካይ ሱሉ ላይ አሁን ቀረበች ማለት ነው እኔ ተራራ አባረው ሀገር ነው ነው። አባረው ሀገር እይ ቁጭ ነው። ይሄ ኪዳነምህረት ቤተ ክርስቲያኑ ነው። ይኸኛው ደግሞ መስጂድ አለ፣ ትልቅ መስጂድ። በጣም ዱዐ ይደረግበታል። ስንዮች ናቸው እዛ ጋር ያሉት፣ የሚገርሙ ስንዮች አሉ። እንደገና ደግሞ ታይስቶር ጂጂ ጋር እዩ። እዚህ አካባቢ የሚገርሙ አዝራጊዎች አሉ፣ ስንዮች። ያ ደግሞ አሙሞ ነው። አምባሰል አምባሰል፣ ራሱ ይገባል። አምባሰል አምባሰል ሲገባ አይሻ ሩቁን

እየወጣን ነው። ይሄ ይሄ ሁሉ ተቆርጦ ነው። ብስሚላ እና ይሄ ይሄ ባህር ዛፍ ነው ተቆርጦ። አሁን ገና የሚበቅሉ ባህር ዛፎች ናቸው። እና አብሽሩ አሁን እየተመለስኩ ነው። እንግዲህ ትንሽ ራቅ ይላል። አሁን ደግሞ ጠራራ ስለሆነ በጣም ኃይለኛ ሙቀት አለው እንጂ በሌላ ጊዜ ደግሞ ስመለስ በዚህ ውስጥ ወረጄ በዚህ ታች አሁን ይሄ አንድ ሰዓት ሙሉ እንግዲህ ያለው ወደዚህ ጫካውን ወደ ታች እንትን ለመግባት ማለት ነው እና እዚህ ወረድ ብዬ ደግሞ አሳያችኋለሁ። አሁን ዛሬ ግን ወደዚህ እስኪ እንመለስ። ተጀምር ይሄ እኛ ሰፈር ነው ይባላል አሁን እንግዲህ፣ ይሄ ደግሞ በዛ ማዶ ላይ ያገጠረ ነው። ይሄ ደግሞ ገጠራ ገጠራ ይባላል። ጋለ ገጠራ ይባላል። ታወቃችሁት? ይሄ ጋለ ገጠራ ይባላል እና ለማንኛውም እንግዲህ ደግሞ የምታውቁት ደግሞ ያው አላችሁ የአገሮቻችን ልጆች በዛ ጋዲት ጋሌንሳ፣ ይሄ ደግሞ በልግ። ይሄ አልታየኝ፣ አረሰ ይሄ እንትና ያ በልግ ወይስ ገደራ ነው? እየቀረሻለሽ እኮ አሁን ሩቅ ሩቅ፣ እሱን ከፈለሽ ማለት ነው። በልግ ይሄ በልግ ነው፣ በልግ ይባላል። ያው እና ለማንኛውም አርጅቦ ነው ይሄ ይሄ ደሞ በልግ ላይ መንገር ነው፣ ያው መንገር ነው። በልግ ይባላል እኛ ሜዲያ የማይመጥን ስም አንጠራም። እኛ ቆሎ ቁላና ብላ ነው። ያው እንግዲህ እና ቆሎ እና ይህን ይመስላል። ለማንኛውም አሽሩልኝ አለሁኝ። እስኪ አብረን እንጓዝ። ወደዚህ ደግሞ

ግን ቆርቆሮ ታውቂያለሽ፣ እያንጸባረቀ ካሜራውን እንትና ርቋሮ ርቋሮ ይሄው እንግዲህ አሁን ይሄ መንገራችን ነው። አዎ እዛ ነው። ይሄ መንደራችን ነው የሀመር ቤት እና ይህን ይመስላል ቤቱ ደግሞ። ያው የገጠር ቤት ይህን አሰራሩ ምርጥ ምርጥ ቤት ነው፣ ደስ የሚል ቤት ነው። ይህን ይመስላል እንግዲህ አብሽሩ። ሰማታ ፀሐይ ስለሆነ ብዙም ምንት ላይላችሁ ይችላል እንጂ ፀሐይ ነው እና ያው በልግ ያልኳችሁ ይሄ ነው። ወደ ላይ በቆሎ ነው። ይሄ ምንድነው? ስንዴ ታች ያለው ስንዴ ነው። ይሄ ደግሞ የቆመው ወፍ እንዲጠብቅ ማለት ነው። ወፍ ነው የሚጠበቀው። ይሄ አዝመራ ነው እ ይሄን ይመስላል። ለማንኛውም አመሰግናለሁኝ። ይሄ የሰፈራችን ነው። እኛ ቤት ነው እና እስኪ ለማንኛውም አብሽሩልኝ ነው። በጣም ነው የማመሰግነው። ከበሩልኝ እና ደስ ባህ ነው ታላ። እናንተንም አላህ ለሀገራችሁ ያውቃችሁ በሰላም በኸይር አስራችሁ ተሙላሳክቶ በሰላም ሀገራችሁ ያስገባችሁ ከዘመዶቻችሁ ከቤተሰቦቻችሁ ጋራ የምትገናኙ ያድርጋችሁ። እያያችሁ እንትኑን እንዳሰሯት ወፍ ለመጠበቂያ ነው። አሁን ይሁላ ሰው እንዲመስላቸው ማለት ነው እንትን እንዳይበሉባቸው፣ እንደዚህ እያደረጉ ላይ ያሉ እንትን የሚሉት እና በጣም አመሰግናለሁ። ቻው፣ አሰላሙ አለይኩም፣ ባይ ባይ